አንዳንድ ጊዜ ንጹህ ልብ ሲኖራችሁ ሰዎች የሚመለከቱትና የሚያዩት እናንተን ሁል ጊዜ እንደ ባለጌ ነው የሚያዩት። ሀይምዬ ላይም አሁን የተፈጠረው ያ ነው። ለሰው ካላት አክብሮት እና ሼም ስለሚይዛት ብዙ ጊዜ ብዙ ጊዜ አይደለም፣ አንዳንድ ጊዜ አንዳንድ ቦታ ላይ የሆነ ሰው ላለማሳፈር ብላ የምታደርገው ነገር አለ። እሱ ምንድን ነው? ትናንትና ያንን መስቀል የአንገት ሀብ መስቀል ስለተቃበለች ብዙዎቻችሁን ሀይሚ ባለጌ እንደሆነች እና በቃ ይሄ ከእሷ እንደማይጠበቅ ብዙ ነገር እያላችሁ እየተንጫጫችሁ ነው ያላችሁት ነገር ግን የሰው ልጅ በአንድ ጊዜ በእንደዚህ አይነት መንገድ በእንደዚች በትንሽ ነገር ስምን ለማበላሸት ከምንሮጥ እስከ ዛሬ ያሳለፉትንና እስከዛሬ ብሩኬና ሀይሚ የሰሩትን ስራ መልካም ነገር ወደኋላ ዞር ብለን ብናስተውል ነው ነገ የሚያሳፍረን ንግግር ዛሬ ከምንናገር ማለት ነው እና ሀይሚዬም ለውራ ለዳኒ መልስ ሰጥታለች ዳኒ ስለ ስጦታው አመሰግናለሁ ከዚህ በኋላ ግን እኔን ለማግኘት እንዳትሞክር ብላለች መገኘትም የለብሽም ሀይሚዬ አያስፈልግም ይሄንን በቃ እንደ ጊፍት ተቀብለሻል አለቀ አበቃ ነገር ግን አንዳንድ ጭምልቅልቆች ማለት ነው በዛን ሰዓት አይንሽ እንጨፉነሽ በነበረበት ሰዓት ቢስምሽስ ምናምን ብዙ ነገር እየቀበጣጠራችሁ ነው እንደ ፈጣሪያችሁን ፍሩ። ዳኒም እንደዚህ አይነቱንም ነገር ደፍሮ አያደርግም። ለምንድን ነው እንደዚ ሰውን ማለት እንደማያደርገው ዳኒ ታውቃላችሁ፣ ግን ለምንድን ነው በዚህን ያክል ለሀይሚ ጥላቻችሁን የምታንጠባረቁት? ብሩኬ ቢያደርገውስ ምናምን ምናምን ምናምን ምናምን ለምን ሀይሚን ና ብሩኬን ተምታነጣጥሩ? ብሩኬ እንደዚ ቢያደርገው እንትን አትሉም ነበረ ምናም ብለን፣ እዚጋ ሁለቱን ተምናነጣጥረው የሁለቱን ጽፋት ከምናነጣጥር ለምን ሁለቱን ለማስታረቅ አንሞክርም? ሰው ከሆንን ማለት ነው። እንደ ሰው እንደ ሰው ካሰብን ሰው ከሆንን እና ለምን ሁለቱን ለማስታረቅ አንሞክርም? እንደዚህ እነሱን በተለይ ደግሞ የብሩኬ እነዚህ ወዳጅነን አፍቃሪ ነኝ የሚሉት ላሞቹ በጣም ተትናንት ጀምሮ እየተቃጠሉ ነው። የሀይሚን ፎቶ እየለጣጠፉ አንቺ እንደዛ አደረግሽ ከዚህ በፊት ቀለበት ምናምኑ። ቀለበት እኮ ፋሲል ወጥቶ ተናገረ። ምን ምን ያማችኋል? ጤነኛ አይደላችሁም። ወጥቶ ለስራ ነበር ያ የተደረገው ለስራ ነው። ኖርማል ነገር ነው። እና እኔ ምንም ነገር የለም ሲቀጥል ደግሞ እሱ ባለ ትዳር ነው። እንዴት እንዴት ነው የምታስቡት እናንተ፣ ጆሮቸው አይሰማም እንዴ? ላይቭ ቀጥታ ላይቭ ትክታክ ላይ መጥቶ እኮ ተናገረ ፋክቱን፣ እውነቱን። ያለ ስራ የተደረገ ነገር ነው። እኔ እና እሷ ምንም አይነት ነገር የለም ሲጀመር፣ ምንም የተፈጠረ ነገር የለም ብሎ እኮ ተናግሯል። ይሄ ቀለበት ቀለበት የምትሉት እጇ ላይ ያለው ቀለበት ደግሞ አንድ ሰው ዝም ብሎ ለጌጥ ማድረግ አይችልም ማለት ነው ረ በመቤት ይስም እንዲት ስንቶቹ እናየለን ገንዘብ ካለ በሰበብ መንገድ አለ። አሁን እኔ ገንዘብ ቢኖረኝ ያልስላችሁ ከእቅድ ውጭ ገንዘብ ትርፍ ገንዘብ ቢኖረኝ እኔ ገዝቼ ባደርግ ብለብስ፣ ችግር የለብኝም። እኔ ለሰው አልጨነቀም፣ ምክንያቱም ራሴን ማስዋብ እስከፈለኩኝ ድረስ አድርጋለሁ። ማን ምን አገባው? በገዛ ገንዘብ ለገዘው ታይሚስ ላደረገችው ያንን ቀለበት ማን ምን አገባው? በገንዘቡ አገዝታ ለለበሰችው እና ከካችሁን አታረራግፉ። ሀይሚዬ፣ የኔ አንበሳ፣ የኔ ቆንጆ ሴት ለማንንም ቦታ እንደማትሰጪ በቃ ቃለው የኔናት እናት የኔ ምርጥ በቃ፣ ምንም አታደርጉም። ተንጫጩ ተንጫጩ ተቃጠሉ። ይሄ ደግሞ ስራ ነው ስራ ነው በቃ። ፕራንክ ነው ፕራንክ ነው አለቀ። ምንም ማድረግ አይቻልም። እናንተ እየተቃጠላችሁም ጨጓራችሁም እየተቃጠለ ቢሆን ሀይሚን ታያውታለህ። እዩ ያት በቃ አለቀ። ዳኒን ያልመረጥ ነው። ዳኒ ከብዙ ሴት ጋር ስለሚታይ በጓደኛው አንደበት ዳኒ ከብዙ ሴት ጋር ታይቷል። ዳኒ ከብዙ ሴት ጋር ነው የሚውለው ምናም ብሎ ጓደኛው ላይ ቲክቶክ ላይ ላይ ስላወራ በዛ አማካኝነት ልጁ ደበረን አይሆነን አንፈልግም አለን። ይሄ ነው የተፈጠረው ነገር እንጂ ምድረ ቆሮ ቆንዳ እናንተ ከምትለፈልፉት ከእናንተ ላሞች ዳኒ እኮ ይሻላል። ከእንደእናንተ አይነቶቹ ድንቁርቁር ላሞች ዳኒ ይሻላል፣ የተማረ ሰው ነው። አዎ ከላሞቹ ዳኒ ይሻላል፣ መቼም ከእናንተ ማለት ነው። አሁን የተመለሰላችሁ ይመስለኛል። ከእናንተ ነው የሚሻለው፣ ከእናንተ ይሻላል። ነገር ግን ለሀይሜ አይመጥራትም። ገባሽ? ዝጋ። ማላችሁን ለማራገፍ አትሞክሩ። ሀይሚ ላይ ተከበሩ፣ ተከበሩ። የምትናገሩትን ነገር ለይታችሁ እወቁ። ሀይሚን ዝም ብላችሁ እንደ ተራ ሴት ወይንም ተራ ቦታ የምትገኝ ወይንም ተራ ነገር ዝም ብላ በደፈና የምታደርግ ሰው አይደለም።